ግን ያው ልክ እንደ እናቴ ናት። እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀውም። አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካሻት ነው ነው ወይስ ይቅርታ አላደረግሽላትም? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደለ እንዴ? ተመልሳ መጣ። እዚህ እንደገና የቤት ሰራተኛ ሆና እየሰራችን ነው። ከዚህ በላይ የምታደርግልሽ በሐረግ ድራማ በክፍል ስልሳ ከታዩ ትዕይንቶች መካከል አቶ ያፌት ናታንን ወንጀል እንዲሰራ አድርጎታል ሲሆን ገነት እናቷ እንደሆነች ለፍራታ ነግራታለች። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የጉና ዩቱብ ተከታታዮች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻ አለው። ሐረግ ድራማ ክፍል ስልሳ እንግዲህ ተለቋል ከብዙ ቆይታ በኋላ ዛሬ የምን አዲስ ነገር አለ፣ በባለፈውስ ምን ላይ ነበረ ያቆመው የሚለውን ለትውስታ እናነሳ ነው። ወደ ዛሬው እንሄዳለን ማለት ነው። በባለፈው ክፍል ናታን ለስራ ፍለጋ ወደ ውጭ በወጣበት እንግዲህ የያፌት ሰዎች አግተውት ነበረ። ታዲያ ናታን ማደንዝዣ ምርፌ ተወግቶ ስለነበረ ማስታወስ አይችልም። አሁን ላይ እንደ ሕፃን እየተጫወተና እንደ ሕፃን እያሰበ ይገኛል። ይህም ሁኔታ ለያፌት ምቹ አጋጣሚ እንደፈጠረለት እየተናገረ ነበረ። ከዛም ወስደው የዘጉት ባዶ ቤትና እንዲሁም ደግሞ በዙሪያው የጦር መሳሪያ ስለታ ስለት ነገሮች ነበሩ። ታዲያ አንድ ሰው ነበር ከዛ ቤት ይሄ የጦር መሳሪያ እንደ መጫወቻ ስለመሰለው ሰውየው ላይ ተኩሶ ጥሎታል ማለት ነው። ታዲያ ያፌትም ይህንን በካሜራ ቆልጭ አድርጎ ይዞታል፣ ለኤፍራታም እንደሚልክላት ሲናገር ነበረ እንግዲህ የያፌት እቅድ ይህንን ቪዲዮ ከላከላት በኋላ ናታንን ነፍሰገዳይ ገዳይ አድርጋ እንድትስልና ወደ ራሱ ለማቅረብ የወሰደው ሲስተም ስለነበር ነው። ኤፍራታም ከወጣችበት ስትመለስ ገነትን ነበር ያገኘቻት። ከዛም ናታን እንደሌለ ለስራ ፍለጋ ብሎ እንደወጣ ነገረቻት። ኤፍራታም ታዲያ የኔም የራሴ የምለው ስራ ሊኖረኝ ይገባል፣ እኔም መፈልጋለብኝ አለች። ያለብን ችግር ይበቃል እባክሽን ተረጋጊ አለች ገነትም። በዚህ ሁኔታ እያሉ ወደ ውስጥ እንድትገባ ብትጠይቃትም ነገር ግን ቆይ እስኪ አሁን ስልክ ማናግረዋለኝ ብላ ለሉሊት ነበር የደወለችው። ሉሊትም በደናሽ ነው ብላ ተርበተበተች። ከዛም ለምን ተርበተበቻለሽ ደግሞ ጽዮን ላይ ጉዳት እንዳደረሽባት ደርሼበታለሁ። ቢሆንም ግን አንችን የማሳስርበት ጊዜ ላይ አይደለውም። አሁኑኑ ቤት ውስጥ እንድትመጭ እፈልጋለሁ አለቻት። ሉሊትም ከአዲስ አበባ ውጭ እንደሆነችና ወዲያውኑ መድረስ እንደማትችል ነገረቻት። የፍራታም እዚህ እንደሆንሽ አውቃለሁ፣ መምጣት ማትችል ከሆነ ካለሽበት ሰው ልካለሁ አለችና አስፈራራቻት። እንዴት ልታውቅ ይቻልሽ እኔ ያለሁበትን ታውቂያለሽ ማለት ነው እያለች ጠየቀቻት። ሰላሳ ደቂቃ ሰጥቼሻለሁ ደቂቃች ሳያልቅ ጉዞ ጀምሬ አለቻት። ወዲያውኑ በድንጋጤ ለሔዋን ነበረ እየደወለችው። ለሔዋንም ደውላ አቋራጭ መንገድ እንዳለ ቶሎ መድረስ እንዳለባት ነገረቻት። ለምን ስትፈሪያቸው የነበሩ ሰዎችን አሁን እንዴት ልትይቻልሽ? አለቻት። ሎሊትም አስቸኳይ ጉዳይ እንደገጠማት ነገረቻት ማለት ነው። ያፌትም ናታንን ወንጀል ካሰራው በኋላ ከዛም እንዴት አይነት የሚገርም ስራ ተሰርቷል በጣም ደስ ይላል እያለ ምስሉንም እያየ ሲደሰት ነበረ አሁን ይህንን ምስል ኤፍራታ ስታይ ምን ይሰማት ይሆን ይህንን ደስታይንማ ቤት ውስጥ ቁጭ ብዬ ነው ማከብረው እያለ ነበረ እንግዲህ በሰው ስቃይ የሚደሰተው ያፌት አሁን ናታን ያደረገው ድርጊት እያስደሰተውና እያዝናነው ይገኛል ማለት ነው ሉሊትን በቀጠሯዋ መሰረት ወደ ቤት ተከሰተች። ከዛም ለምን እንደፈለግሽኝ እባክሽ ንገሬኝ አለች እየተንቀጠቀጠች። ጺሆን አንቺን አይታ እንድታስታውስ እፈልጋለው አለች። ቆይ አንቺም እንድታስታውስ አትፈልጊም እንዴ? በጣም ነው እንጂ ምፈልገው ግን ጺሆን አስታውሳ ስለ ስላንቺ ብትናገር እዚህ የምትቆሚ ይመስልሻል? አለችና አስፈራራቻት። ለማንኛውም ግን ዛሬ የፈለግኩሽ እዛ ሴቶች ያሉበት ቦታ ሄደሽ በካሜራ እየቀረሽ እንድትልክልኝ እፈልጋለሁ አለቻት። እሱም አይሆንም ደግሞ ከጀርባሽ ማን ያለው? አለች። ስለሱ አይመለከትሽም፣ ያዘዝኩሽን ብቻ ትሰሪያለሽ። ትንሽዬ ካሜራ ስጥሻለው፣ ወደዛ ቦታ ትሄጃለሽ አለችና አዘዘቻት። ከዛም ሎሊት ቆይ ከፖሊስ ጋር ተመሳጥራ ነው ወይስ ከጀርባ ማን ነው ያለው? እንዴት ይህን ያህል ኮንፊደንስ ሊኖራት ቻለ? እያለች ለራሷ ጥያቄ ፈጥሮባት ነበረ። ሎሊትም ናታንም ከወደቀበት ሲነቃ ራሱን ባዶ ክፍል ተኝቶ አገኘ። ማን ነው እዚህ ያመጣኝ? ደግሞስ በሩ ተከፍቷል፣ ምን አድርገው ነው? አካሌም አልጎደለ እያለ ዙሪያ ገባውን ከተመለከተ በኋላ ወጣ። ቤተሰቡ ግን በጭንቀት ተውጧል። ደህና አይመስለኝም ለምን ስልክ አያነሳም እያለች ነው። ኤፍራታም ሲሆንም ወንድሜ ምንድነው የሆነው? መቼ ማታስታውስ ብላችሁ ነው ወይ ለእኔ ማትነግሩኝ እያለች ነው። ከብዙ ሙከራ በኋላ ኤፍራታንም ስልኩን አነሳላት። ደናነኮይ አለችው። ከዛም በህይወቱ ምን አይነት ክስተት እንደተፈጠረ የሚያስታውሰው ነገር የለም፣ ነገር ግን ራሴን ከባዶ ቤት አገኘሁት አለና ነገራት። እሷም ድሮም ጠርጥሬ ነበር የሆነ ነገር ሆነሃል አትደብቀኝ፣ አለችው ምንም አልሆንኩም እየመጣው ነው አላት። ግን ምንድን ያደረጉኝ፣ እያለ ራሱን ሲጠይቅ ነበር። ያፌትም ለጋርዱ ደውሎ የናታንን ሁኔታ እየጠየቀው ነበር። ናታን አሁን ላይ ማስታወስ አይችልም፣ ብቻ ወጥቶ ሄዷል፣ ግራ ተጋብቷል፣ ምን እንደተፈጠረበት የሚያውቀው ክስተት የለም አለና ለያፌት ነገረው። ያፌትም ታዲያ ይህን ሲሰማ ገና በብዙ ግራ ይጋባል። ያፌት ማን እንደሆነ አላወቀም? ማንም ሊያውቀኝም አይችልም እያለ ነበር። ናታንም ቤተሰቦቹ እየተጨናነቁ ባሉበት ሰዓት ተከሰተ። ከዛም ተጠመጠሙበት፣ ምን እንደሆነ ጠየቁት። በህይወቱ ምን አይነት ክስተት እንዳስተናገደ አሁንም የሚያስታውሰው ነገር የለም አላስታውስም አለና መለሰላቸው። ራሴን ያገኘሁት ባዶ ቤት ነው። ምን እንደተፈጠረ ምን እንዳደረጉኝ የማውቀው ነገር የለም አላቸው ብቻ ግን እዚህ አንገቴ ላይ የሚያቃጥል ስሜት እየተሰማኝ ነው አላቸው። ከዛም ኤፍራታ ተጠጋችና አየችው በመርፌ ተወግተሃል እኮ ሆስፒታል መሄድ ይኖርብናል አለች። ገነትም አይ ብቻዬን ተውኝ፣ አስታውስ እንደሆነ እስኪ ክፍሌ ውስጥ ልተኛ። ጽዮንም ብቻውን መተኛት እንደሌለበት ነገረችው። ነገር ግን ልሂድና ልተኛ ግዴላችሁም ብሎ ተነስቶ ወደ መኝታ ክፍሉ ገባ። መኝታ ክፍሉን ገብቶ ለማስታወስ ቢሞክር አሁንም የሚያስታውሰው ነገር የለም። ለቢኒ ደውሎ በህይወቱ ምን አይነት ክስተት እንዳስተናገደ እየነገረው ነበረ። ከዛም አግተውኝ ነበር፣ ምን እንደሆንኩኝ የማስታውሰው የለም፣ ብቻ ስነቃ ራሴን ባዶ ቤት አገኘሁት አለው። ከዛም ቢኔ በጣም ደነገጠ። ምንድን ያደረጉ? ሌላስ ምን ሆነሃል? አለው ከዛም የሆነ ማደንዘዣ መርፌ ወግተውኝ ነበረ አለ። ይህን ጊዜ ቢኔ በጣም ደነገጠ። መድሃኒቱ ቢሰራስ ለምን እንደዚህ ዋዘኛ ትሆናለህ አለና ተቆጣው። ልምጣና ላስመርምርህም አለው። ከዛም መምጣት እንደሌለበትና ደህና እንደሆነ ነገረው። ነገርነትም ልውሰድህ ብለው የነበረ ነገር ግን አትልፋ፣ ስለ እኔ ምንም ነገር አታስብ አለና ስልኩን ዘጋው። ኤፍራታም ለጺሆን፣ ሐኪም ቤት ልውሰደው የሆነ ነገር አድርገውታል እያለች ነው ታዲያ ይህን ተከትሎ የጺሆን ምላሽም ለኤፍራታ አስደንግጧታል። ቆይ ለምንድነው የፈራሽው? ወንድሜ የሚሞት መስሎች ነው ወይ አለቻት። ኤፍራታም ከድንጋጤዋ ስትመለስ እንደምንም አግባብቼ ሆስፒታል ወስደዋለው የኔ ናታን አይሞትም አለችና እሷን አስተኝታት ወጣች። ከዛም ናታን ካለበት ስትሄድ ገነት እራት እየሰጠችው ነበር ያገኘችው። ተነሱ ሆስፒታል እንሄዳለችው ገነትም ታይው እያስታወሰ ነው አሁን አለቻት። ከዛም ነይ እስኪ ወደዚህ ጠጋበይና አውሪኝ እያላት ነበረ። እሷም መጠጋት እንደማትፈልግና እንዲሁም የቤዛ ክፍል ስለሆነ እዛ ማደር እንደማትፈልግ ነገረችው። ነገር ግን ስታወራው እንዳመሸች በዛው ነጋባት። አይ ትናንትና የባለትዳር ክፍል አልተኛም ብዬ ነበር እዚሁ ነጋ አለችና ተናዳ ወጣች። ከዛም ከጺሆን ክፍል ስትሄድ ጺሆን ምንሽ ነው ፊትሽን የጣልሹ? አለችና ጠይቀቻት። ኤፍራታም ወንድምሽ ነዋ፣ ወንድምሽ አበሳጨኝ፣ አልፈልግሽም አለኝ አለቻት። እውነት አልፈልግሽም አለሽ? አንችን አልፈልግሽም ካለማ እውነት የሚወሰደው መድኒት እንዲረስ አድርጎታል ማለት ነው። በፍጥነት ሆስፒታል መውሰድ ይኖርብናል አለቻት። ከዛም ኤፍራታ አንችም ቀለድሽ ማለት ነው አለችና በጽዮንም አኮረፈቻት ማለት ነው። እሽን የምናደረግኩሽ ብጧቱ ተበሳጭሽ አለ። ኤፍራታም የምርግን አሁን አሁን እየጠላኝ የምጣ ይመስልሻል አለች። ጺሆንም፣ ምን ሆነሻ? ልጅቷ ይልቅ እሱን ተይውና አንድ ነገር ልጠይቅሽ፣ አለችና ለዘመናት የተደበቀውን ሚስጥር አፈረጠችው። ቆይ እንጂ ክህነት እናትሽ ሆና ሳለ እዚህ ቤት ሰራተኛውን የምትሰራው ለምንድን ነው? አንቺስ በሰራተኝነቷ አፍረሽባት ነው ወይ? አለችና ነገረቻት። ኤፍራታም፣ እንደ እናቱን አሳድጋኛለች ብዙ ነገር አድርጋልኛለች። የእውነት እናቴን ግን አላውቃትም አረ፣ እንደዛ ነው ሰራተኛ ስለሆነች አፍረሽባት ነው ወይስ ይቅርታ አላደረግሽላትም? በሰዓቱ ልጅ ነበረች፣ ተደፈረችና አንቺን ወለደችሽ። ማሳደግ ሲያቅታትኛ በር ላይ ጣለችሽ። ይህው ተመልሳ በሰራተኝነት መታ እያሳደገችሽ ነው። ከዚህ በላይ ምን ታድርግ አለቻት። በንግግሯ ግራ ትጋብታለች። የፍራታ ምን አዲስ ክስተት እየተፈጠረባት እንደሆነ ሁኔታውን ማመን አልቻለችም። እስኪ በሚቀጥለው ክፍል የምናየው ይሆናል። ሐረግ ድራማ ለዛሬ የነበረኝ ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ይሆኑ ላለው አመሰግናለሁ።